እዛ ቤትም መቀመጡ ትንሽ ከበደኝ። ቤት ብቻዬን ሲሆን ሆድ እየባሰኝ ሲመጣ በቃ መሄድ አለብኝ አልኩኝ። በቃ ለመታረቅ ልቧ ይነሳሳል፣ ፍላጎት ይኖራታል። ግን ደግሞ አሁን ሁሉ ነገር ጨርሳ ኢቨን ቤት ውስጥ ያለ ልብሶቿ ምናምን አንድ ነገር ሳታስቀር ነው ይዛ የወጣችው ማለት ነው። እና በቃ ትቻለሁኝ ከዚህ በኋላ አንገናኝም እስከ ማለት ድረስ የደረሰችው የዛሬ እርሴ አብርሽና ሩታ ናቸው ማለት ነው። እንግዲህ አብርሽ ቡታጀራ ሄዶ ነበረ። የሄደበትን ምክንያት እንግዲህ ከሩታ ጋር አስታርቆኝ በማለት ነበረ። ነገሮቹ ሁሉም ግን እንዳሰበው አልተሳካለትም ማለት ነው። አብርሽ ጥፋተኛ ነው፣ ሁላችንም መስክረናል። አመት በሙሉ ሩታን ያስለቀሳት ነበረ። ሩታ ግን ወስናለች፣ ወስናለች ካሁን በኋላ ከአብርሽ ጋር መኖር አልፈልግም ብላ በቃ ወስናለች፣ መሯታል ማለት ነው። እንግዲህ አብርሽ አሁን ላይ እንደምታዩት በቃ ከኔ ጋር መኖር አትፈልግም ብሎ ብዙ ነገር ተናግረዋል። አባትየውም ደግሞ እንግዲህ አንተ ነህ ጥፋተኛ በማለት መስክረዋል ማለት ነው። ሁላችን መስክረናል። በእርግጥ አዎ አብርሽ ጥፋተኛ ነው ማለት ነው። ብዙዎቻችሁም ደግሞ የሩታ ደጋፊ ሆናችኋል። ሩታ ጥሩ ትዳር ይስጥሽ በማለት ብዙዎቻችሁ ድዋ እያደረጋችሁላት ነው። እንግዲህ ጥፋተኛ አብርሸ ስለሆነ ምንም ማድረግ አይቻልም ማለት ነው። ካሁን በኋላ ሩታን አያገኛት ማለት ነው። ሩታ ባለፈው ትናግራለች፣ ካሁን በኋላ ከእኔ ራስ ላይ ወረድ በር ከአንተ ጋር መኖር አልፈልግም፣ እስከ መቼ እያስለቀስገኝ እስከ መቼ ከአንተ ጋር ጨጓራ ይላጣል በማለት ያው መልስ ሰጥተዋለች። እንግዲህ ተስፋ አልቆረጠም ነበረ። አሁን ግን ቡታጀራ ላይ እንደሰማችሁ ሁሉም ሰው አንተ ጥፋተኛ ነህ በማለት ሁሉም መስክረዋል ማለት ነው። እንግዲህ ምን ማድረግ አይቻልም ይቻለው ማለት ነው። ለማንኛውም አንድ እንዲሆኑ ሁላችንም ደግሞ ፍትህ እንጠይቃለን። ላይክ ሰብስክራይብ በማድረግ ጉዞ ወደፊት።